ሰላም እንዴት ናቸው ቻናል ቤተሰቦች፣ ሰዎች እንደ አላችሁ? እግዚአብሔር ይመስገን። በዛሬው ቪዲዮ እንዴት የዩቲዩብ ቻናል ሰዓታችን ለምን ነው የሚቀንስበት የሚቀንስበት ዋና ዋና ምክንያቶቹ የሚባሉት እነግራችኋለሁ ማለት ነው። ቪዲዮውን ላይክ በማድረግ አብረታቱ። አመሰግናለሁ። ቀጥታ ወደ ቪዲዮው እንገባለን ማለት ነው። ስለዚህ የመጀመሪያው ምክንያት ምንድን ነው? መጀመሪያ እስኪ ሰዓታችሁን እዩት። ይኸኛው ሰዓት ትክክለኛው ሰዓት ይህ አይደለም። ይኸው ላስት ትዌንቲ ኤይት ዳይዝ ነው የሚለው ማለት ነው። ስለዚህ የዚህ ላይ ፊት ለፊት የምታዩት ሰዓት ምንድን ነው ካላችሁኝ የዛሬ እስከ 28 ቀን ያለውን ነው እየነገረን ያለ ማለት ነው። ስለዚህ ይሄኛው ቪውም ሆነ ዋቻውሩ ሊቀንስም ሊጨምር ይችላል። ስለዚህ አትጨነቁ ማለት ነው። ትክክለኛው ሰዓት የት ነው የምናገኘው ካላችሁኝ? ትክክለኛው ሰዓት የት ነው የምናገኘው ካላችሁኝ? ከታች ኤርን የሚላለ ማለት ነው። ኤርን ውስጥ ትገባላችሁ። ዜን ኤርን ውስጥ ትገቡና ትክክለኛው ሰዓት ከዚህኛው ላይ ነው የሚገኘው ማለት ነው። ስለዚህ ከዚህኛው ላይ ያለው ነው ትክክለኛው ሰዓት። ይሄኛው ሰዓት ደግሞ እንዴት ነው ምናምን ለምሳሌ ዛሬውን ቀን አልሰጠኝም የትናንቱን ቀን አልሰጠኝም የምትሉ ልጆች አላችሁ ማለት ነው። ስለዚህ እሱ እንዴት እንደሆነ ልንገራችሁ። ለምሳሌ ሚላ ላጅሬ ኤሊጂቢሊቲ ልና ሾይኒንግ ዳታ አስ ኦፍ ይልና 14 ኖቬምበር 2025 ይላል ማለት ነው። ስለዚህ ዛሬ ቀኑ ስንት ነው? በፈረንጅ 19 ነው ማለት ነው። ነገር ግን እያሳየኝ ያለው ምንድነው? ሾይኒንግ ዳታ አስ ኦፍ ሚለው እያሳየው ያለ ዳታ የስንት ነው? አለ 14 እስከ ኖቬምበር 14 ያለውን ነው። የአምስት ቀን አብዴት አላደረገልኝም ማለት ነው። ስለዚህ የአምስት ቀን አብዴት ካላደረገልኝ የትናንቱ የበቀደሙ እስከ አምስት ቀን በፊት ያሉት ነገሮች ስላልገቡ ማለት ነው። አንደኛ እሱን ማየት አለብኝ ማለት ነው። ስለዚህ የትናንቱ የበቀደሙ እና ከዚያ በታች ከአምስት ቀን በፊት ያሉት ነገሮች ስላልገቡ ምንም እንትን ማለት አያስፈልግም ማለት ነው። ስለዚህ ምንም መጨነቅ አያስፈልግም ማለት ነው። ከዚህ ላይ የእኛውኑ ታሳቢ ማድረግ አለብን። ሌላው ስለ ፌክ እንትን ልንገራችሁ፣ ስለ ፌክ አካውንት ማለት ነው። በፌክ ሲታይ እንዴት እንደሚቀንስ ልንገራችሁ። ፌክ ማለት ምን እንደሆነ ፌክ ማለት እኔ ለምሳሌ ስንት ቻናል እንትን አለኝ። የጎግል አካውንት ለምሳሌ አንድ ስልክ ነው ያለኝ ልበል። በአንድ ስልክ ሶስት አራት ጎግል አካውንት ከፍታለሁ ማለት ነው። በአንድ ስልክ ሁለት ሶስት ጎግል አካውንት ከፍትና እናደርጋለሁ። በአንድ ጎግል አካውንት ሲቻ ደረግና ቪዲዮ ነው ያለው ማለት ነው ድጋሚ ደግሞ የዛኛውን ደግሞ ሲብች ያደርግና አሁንም ድጋሚ በዛኛው ጎገል አካውንት ያዋለው ማለት ነው፣ ፌክ ይባላል ማለት ነው። ምክንያቱም ምንድነው አንድ አይፒ አድረስ ነው፣ አንድ ስልክ ያለው አንድ አይፒ አድረስ ስለሆነ በአይፒ አድረሱ ይይዝና ፌክ ይሆናል፣ ቢደምርልኝ እንኳን ይቀንሰዋል ማለት ነው። ስለዚህ እንደዚህ አይቻልም። አንደኛው እሱ ነው። ሁለተኛው ደግሞ ምንድነው በተመሳሳይ ኔትወርክ ለምሳሌ ዋይፋዩ አበበ የሚባለው ከሆነ ዋይፋዩ የኮኔክት ያደረግኩት ሌላ ስልክ ደግሞ ያለኝ አሁንም ተመሳሳይ ሌላ ስልክ ሊሆን ይችላል፣ ቀፎ የተለያየው ነው ማለት ነው። ስለዚህ ዋይፋዩ ግን ተመሳሳይ ከሆነ አሁንም በሱ ሊይዘኝ ይችላል ማለት ነው። አንዳንዴ በዚህም ይቀንሳሉ። ስለዚህ ምን ታደርጋላችሁ? አይፒ አድሬስ ለምሳሌ አይ ዋይፋይ ማ ታዲያ እንዴት አንድ ኮን ሊሆን የሚችለው እንዴት ያለ ሁለት ሶስት ዋይፋይ አንገዛ፣ ስልካችን የተለያየ ሆኖ ሁለት ሶስት ዋይፋይ ልንገዛ አንችልም ካላችሁ ምን መጠቀም ትችላላችሁ? ቪፒኤን ማብራት ትችላላችሁ ማለት ቪፒኤን ስታበሩ ኮኔክት ባረጋችሁት እንትን ስለሚሆን ለምሳሌ እኔ ሁለት ስልክ ካለኝ ኔትወርክ አንድ ከሆነ ምን አረጋለሁ? ባንዱ ስልክ ስልክ ዋይፋይ እንትን ቪፒኤን አብራለሁ ማለት ነው። ቪፒኤን አብራለሁ በዛኛው ስልክ ደግሞ ሳላበራ ቪዲዮን ባጫውተው እንደ ፌክ አይቆጠርም ማለት ነው። ነገር ግን አንድ ኔትወርክ ላይ በተለያየ ስልክ ቢሆንም በኔትወርኩ አይፒ አድሬስ ይይዘኛል ማለት ነው። በዛ ሊይዘኝ ይሄ ግን ሳምታይምስ ነው፣ አንዳንድ የሚፈጠር ነገር ነው። እንደነገርኳችሁ ግን አንድ ስልክ ሀያ ሰላሳ አካውንት መክፈት ትችላላችሁ። ከፍታችሁ ስለዚህ የራሳችሁን ቪዲዮ እያጫወታችሁ ምናምን በሌላ እየመሰላችሁ በምን ነው የሚይዛችሁ ማለት ነው? በአይፒ አድሬስ ይይዛችኋል ማለት ነው። ያለው መረጃ ይሄ ነው። ከዛ ውጭ ደግሞ ምን ማድረግ አለባችሁ? የተለያዩ እንትኖችን ለምሳሌ ሾርቶችን ሊሆን ይችላል ቪዲዮዎችን፣ በጣም ኢንጌጅ ሊያደረጉ የሚችሉ ቪዲዮዎችን በመላክ ቪዲዮዎችን እናንተን ደግሞ ኮንሲስት በማድረግ ማለት ነው ኮንሲስተንሲ ይፈልጋል እንድትላመዱት ነው የሚፈልገውና በተለይ ላይ መገቡበት ሰዓት ሰዓቱን መጠበቅ ቪዲዮ ደግሞ አፕሎድ የምታደርጉበት ሰዓት ደግሞ ብትጠብቁለት ስድስት ሰዓት ከሆነ ምንጊዜም አፕሎድ የምታደርጉ ስድስት ሰዓቱን ጠብቃችሁ አፕሎድ ብታደርጉለት። ይበልጥ እንትኑ ፑሽ የማድረግ እንትን ይኖረዋል ማለት ነው። በዛ ውጭ ደግሞ በባለፈው ቪዲዮ እንደሰራውላችሁ ፐብሊክ አታደርጉት። መጀመሪያ ቪዲዮችሁን አፕሎድ ስታደርጉት ከብዙ ነገር ይጠብቃቸዋል። ለዚህም ለሰዓትም፣ ዩቲዩብ ደግሞ ፑሽ እንዲያደርግላችሁ የእናንተን ቪዲዮ ለብዙ ሰው እንዲያደርስላችሁ ለሱ ጊዜ መስጫ ስለሆነ መጀመሪያ ጊዜ አንሊስትድ አድርጉት ማለት ነው። እንጂ በጭራሽ ፐብሊክ እንዳታደርጉት። ስለዚህ ይህን ይህን ምክንያት ማየት አለባችሁ ማለት ነው። ከዚያ ውጭ ግን በታምር ሰዓት ሊቀንስ አይችልም ማለት ነው። ስለዚህ ዛሬ መረጃ ይሄን ይመስል ነበር። ከተመቻችሁ ቪዲዮ ላይክ አድርጉት አመሰግናለሁ።